ሰላም ሰላም ውድ የቻናላችን ቤተሰቦች ሰላማችሁ ብዛበ ያላችሁበት፣ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲብ ቻናል በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱን። እንደሚታወቀው በዚህ ቻናል መሰረታዊ የእንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተማማር እንገኛለን። በተለይም ደግሞ ለጀማሪ ተማሪዎች፣ ጀማሪ ተማሪዎች እንግሊዝኛ እንዴት መጻፍ እንዳለባቸው፣ ጀማሪ ተማሪዎች እንግሊዝኛ እንዴት ማንበብ እንዳለባቸው፣ ጀማሪ ተማሪዎች በእንግሊዝኛ እንዴት ማውራት እንዳለባቸውና እንግሊዝኛን እንዴት መናገር እንዳለባቸው በዚህ ዩቲብ ቻናል ከመጀመሪያው ጀምረን እያስተማርን እንገኛለን። ሰሞኑን ደግሞ የ30 ቀን ትምህርት ቻለንጅ ጀምረን ዛሬ ቀን 24 ደርሰናል ማለት ነው። ስለዚህ በዛሬ ትምህርታችን ደግሞ የመጣው ሺካን ወይም እሷ ትችላለች ብለን በእንግሊዝኛ እንዴት አረፍተ ነገር እንደምንመሰረት አሳያችኋለሁ ማለት ነው። ሺካን ወደ ትምህርቱ ከመግባት በፊት ግን ሰዓት ያላችሁና፣ ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም በዋትሳፕ እናንተም በምትፈልጉት ሶሻል ሚዲያ አማራጭ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ለላችሁ ደውሉን፣ ሀይበሉን መመማር እንችላለን። ኦኬ፣ አሁን ቀጥታ እስክሪቶና ወረቀት ያዙ። ልጀምር። የእንግሊዝኛ ቋንቋ ለጀማሪዎች ተከታታይ ትምህርት ይላል። የእንግሊዝኛ ቋንቋ ለጀማሪዎች ተከታታይ ትምህርት ይላል። እዚህ ጋር እሱ እንደምታዩት የሰላሳ ቀን ትምህርት ቀን 24 መጀመሪያ ላይ እንደነገርኳችሁ ቀን ስንት ነው ዛሬ? 24 ደርሰናል ማለት ነው። በዛሬ ትምህርታችን ፎከስ አድርገን እንድናያት የፈለጉ ነገር ሽካን ሽካን፣ እሷ ትችላለች ለማለት ሽካን እንላለን ማለት ነው። ሽካን፣ እሷ ትችላለች። ስለዚህ እሷ የምትችለውን ነገር ሁሉ ሽከን እያልን መናገር እንችላለን ማለት ነው። ኦኬ ልጀምር። ሽከን ሪድ፣ ሽከን ሪድ፣ ምን ማለት ነው? ሺ ከን ሪድ እሷ ሪድ ማለት ማንበብ ማለት ነው። ሽከን ሪድ ማለት እሷ ማንበብ ትችላለች እያልኩ ነው ማለት ነው። ማንበብ ትችላለች። ሽከን ሪድ፣ እሷ ማንበብ ትችላለች። ሽከን ሪድ እንግሊሽ፣ ሽከን ሪድ አፋን ኦሮሞ። እሷ እንግሊዝኛ ማንበብ ትችላለች፣ እሷ አፋን ኦሮሞ ማንበብ ትችላለች እያል አረፍተ ነገር መመስረት እንችላለን ማለት ነው። ኦኬ ልቀጥል። ሽ ከን ራይት፣ ሽከን ራይት ራይት ማለት ደግሞ መጻፍ ማለት ነው። ስለዚህ ሺከን ከን ራይት እሷ መጻፍ ትችላለች፣ እሷ መጻፍ ትችላለች እያልኩ ነው ማለት ነው። ምሳሌ ሺ ከን ራይት አማሪክ ብል እሷ አማርኛ መጻፍ ትችላለች። ሺ ካን ራይት ኢንግሊሽ እሷ እንግሊዘኛ መጻፍ ትችላለች። ሺ ካን ራይት አፋን ኦሮሞ እሷ አፋን ኦሮሞ መጻፍ ትችላለች። ሺ ካን ራይት ትግረኛ እሷ ትግረኛ መጻፍ ትችላለች እያልኩ መናገር ይችላለሁ ማለት ነው። ስለዚህ ሺ ካን ማለት መጻፍ ትችላለች እያልኩ ነው። ኦኬ ቀጣይ ደግሞ ሽከን ኩክ፣ ሽከን ኩክ፣ ሽከን ኩክ። ኩክ ማለት ደግሞ ማብሰል፣ ምግብ መስራት ማለት ነው። ስለዚህ ማብሰል ወይም ምግብ መስራት ትችላለች እያልኩ ነው ማለት ነው። ሽከን ኩክ ፉድ፣ እሷ ምግብ መስራት ትችላለች እያልኩ ነው። ኦኬ ቀጣይ ሽከን ጃምፕ፣ ሽከን ጃምፕ ምን ማለት ነው? ሽከን ጃምብ እሷ መዝለል ትችላለች። ምን ትችላለች? እሷ መዝለል ትችላለች እያልኩ ነው ማለት ነው። ሽከን ጃምፕ እሷ መዝለል ትችላለች። ኦኬ፣ ቀጣይ ደግሞ ሽከን ዳንስ፣ ሽከን ዳንስ፣ ሽከን ዳንስ። ዳንስ ዳንስ ማለት መጨፈር ማለት ነው። እሷ መጨፈር ትችላለች። ስለዚህ ሽከን ዳንስ ካልኩኝ እሷ መጨፈር ትችላለች እያልኩ ነው ማለት ነው። ኦኬ ቀጣይ ደግሞ ሺ ከን ድራይቭ፣ ሺ ከን ድራይቭ። ድራይቭ ማለት መንዳት ማሽከርከር ማለት ነው። ስለዚህ ሺ ከን ድራይቭ፣ እሷ ማሽከርከር ትችላለች። ሺ ከን ድራይቭ ይካርብል፣ እሷ መኪና መንዳት ትችላለች እያልኩ ነው ማለት ነው። ሺ ከን ድራይቭ፣ ማሽከርከር ወይም መንዳት ትችላለች እያልኩ ነው ማለት ነው። ኦኬ ቀጣይ ደግሞ ሺ ከን ፕሌይ ሺ ከን ፕሌይ፣ መጫወት ትችላለች። ሺ ከን ፕሌይ ሺ ከን ፕሌይ ማለት መጫወት ትችላለች እያልኩ ነው ማለት ነው። ከዛ እዚሁ ጋር ሺ ከን ፕሌይ ቴንስ፣ ቴኒስ መጫወት ትችላለች። ሺ ከን ፕሌይ ፉትቦል፣ እግር ኳስ መጫወት ትችላለች እያል አረፍተ ነገር መመስረት እንችላለን ማለት ነው። ሰው ሺ ከን ፕሌይ ማለት መጫወት ትችላለች። ኦኬ ኔክስት፣ ሺ ከን ሲዩም ሺ ከን ሲዩም ሲዩም ማለት መዋኘት ማለት ነው። ሺ ከን ሲዩም መዋኘት ትችላለች እያልኩ ነው ማለት ነው። ሺ ከን ሲዩም መዋኘት ትችላለች። ኦኬ ቀጣይ ሺ ከን ቲች፣ ሽከን ቲች ቲች ማለት ማስተማር ማለት ነው። ሽከን ቲች ታልኩኝ ማስተማር ትችላለች። እዚሁ ጋ አሁን ሽከን ቲች እንግሊሽ ብል እንግሊዝኛ ማስተማር ትችላለች። እሷ ሽከን ቲች ማትስ ሂሳብ ማስተማር ትችላለች። ሺ ከን ቲች ትግረኛ ትግረኛ ማስተማር ትችላለች። ሺከን ቲች አፋን ኦሮሞ አፋን ኦሮሞ ማስተማር ትችላለች። ማን እሷ እያልኩ ነው ማለት ነው። ኦኬ ቀጣይ ሺ ከን ሲንግ ሺከን ሲንግ ሲንግ ማለት ደግሞ መዘመር ማለት ነው። ሺ ከን ሲንግ መዘመር ትችላለች እያልኩ ነው ማለት ነው። ሺከን ሲንግ መዘመር ትችላለች። ኦኬ ኔክስት ሺ ከን ፔንት ሺ ከን ፔንት። ፔንት ማለት መቀባት ማለት ነው። ሺ ከን ፔንት መቀባት ትችላለች። ሺካን ፔንት መቀባት ትችላለች እያልኩ ነው ማለት ነው። ሺካን ፔንት መቀባት ትችላለች። ኦኬ ቅርታ፣ ቀጣይ ደግሞ ሺካን ኦፕን። ሺ ከን ኦፕን ከን ኦፕን መክፈት ትችላለች። ሺካን ኦፕን ዘ ዶር በሩን መክፈት ትችላለች። ሽከን ኦፕን ዘዊንዶው መስኮቱን መክፈት ትችላለች እያል አረፍተ ነገር መስራት እንችላለን ማለት ነው። ሽከን ኦፕን ሰ በዛሬ ትምህርታችን ትኩረት አድርገን ልናየት የሚጠበቅ ነገር ማለት ነው። ሽካን የምትሏ፣ እሷ ትችላለች። ሽከን እሷ ትችላለች። እሷ የምትችለውን ነገር ሁሉ ምን እያል መናገር እንችላለን ማለት ነው። ሽከን እያል መናገር እንችላለን ማለት ነው። ሽከን ኦኬ፣ አንዴ የደርገምላችሁ ማንበብ ትችላለች ማለት ስንፈልግ ምን እንላለን? እሷ እኮ ማንበብ ትችላለች ሽካን ሪድ ማለት እንችላለን ማለት ነው። ሽከን ሪድ ማለት እንችላለን። እሷ ማንበብ ትችላለች ሽከን ሪድ። እሷ አማረኛ ማንበብ ትችላለች እኮ ማለት ብንፈልገዋል፣ ሽካን ሪድ አማሪክ እንላለን። እሷ እንግሊዘኛ ማንበብ ትችላለች ሽከን ሪድ እንግሊሽ ማለት እንችላለን ማለት ነው። እሷ እኮ አፋን ኦሮሞ ማንበብ ትችላለች ብንል ደግሞ ሽካን ሪድ አፋን ኦሮሞ እንላለን ማለት ነው። ኦኬ፣ መጻፍ ትችላለች ማለት ብንፈልግስ ሽከን ራይት እንላለን። ሽከን ራይት ሽከን ራይት እንላለን ማለት ነው። እሷ አማርኛ እኮ መጻፍ ትችላለች ምን ላል? ሽከን ራይት አማሪክ እንላለን ማለት ነው። ስለዚህ መጻፍ ትችላለች ለማለት ምን ላል? ሽከን እንላለን ማለት ነው። እሷ እኮ ምግብ መስራት ትችላለች ወይም ማብሰል ትችላለች ብንል ደግሞ ሽከን ኩክ ፉድ እንላለን። እሷ ምግብ መስራት ትችላለች ሽከን ኩክ ፉድ እንላለን ማለት ነው። ኦኬ፣ መዝለል ትችላለች ማለት ብንፈልግ ደግሞ ሽከን ጀምብ፣ ሽከን ጀምብ ማለት እንችላለን። መጨፈር ትችላለች ሽከን ደንስ ማለት እንችላለን ማለት ነው። ሽከን ዳንስ ማለት እንችላለን። ማሽከርከር ወይም መኪና መንዳት እኮ እሷ ትችላለች ማለት ብንፈልግ ደግሞ ሽከን ድራይቭ ካር ማለት እንችላለን። ሽካን ድራይቭ ካር ማለት እንችላለን ማለት ነው። ሽካን ኦኬ። መጫወት ትችላለች እኮ ማለት ብንፈልግ ደግሞ እሷ እኮ መጫወት ትችላለች ሽካን ፕሌይ እንላለን ማለት ነው። ሽከን ፕሌይ እንላለን ማለት ነው። መዋኘት ወይም ዋና ትችላለች እኮ ማለት ስንፈልግ ደግሞ ሽካን ሲውም እንላለን ማለት ነው። ኦኬ ማስተማር ትችላለች እሷ እኮ ማስተማር ትችላለች ማለት ስንፈልግ ደግሞ ሽከን ቲች እንላለን ማለት ነው። ሽከን ቲች። ኦኬ መዘመር ትችላለች ማለት ብንፈልግ ደግሞ ሽከን ሲንግ እንላለን፣ ሽከን ሲንግ እንላለን ማለት ነው። መቀባት ትችላለች፣ እሷ እኮ መቀባት ትችላለች ብንል ሽከን ፔንት እንላለን ማለት ነው። ሽከን ፔንት እንላለን። እሷ እኮ መክፈት ትችላለች ብንል ደግሞ ሽከን ኦፕን እንላለን ማለት ነው። ስለዚህ በዛሬ ትምህርታችን ያየን ምንድን ነው እሷ የምትችለውን ነገር እንዴት አድርገን በእንግሊዝኛ መግለጥ እንችላለን፣ የሚለውን ነው ማለት ነው። እሱንም ለመግለጥ እሷ ትችላለች ለማለት ምን እንላለን ማለት ነው? ከን እንላለን ማለት ነው። ሺ ከን እንላለን ማለት ነው። ስለዚህ የዛሬ ትምህርታችን ይህን ይመስል ነበር። መጀመሪያ ላይም እንደነገርኳችሁ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ያለምንም ኢንተርኔት መቆራረጥና በታማኝነት ከሰኞ እስከ አርብ ባለው ለአንዳንድ ሰዓት እያስተማር እንገኛለን። ትምህርቱን የምናስተምር ደግሞ በዙም በኢሞ በቴሌግራም በዋትሳፕ እናንተም በመረጣችሁት ሶሻል ሚዲያ አማራጭ ባላችሁበት ቦታ ሆናችሁ ያለምንም ኢንተርኔት መቆራረጥ ትምህርቱን መማማር ትችላላችሁ ማለት ነው። ስልክ ቁጥራችን እዚህ ጋ ሌላችሁ። ደውሉን፣ ሀይበሉን። ስለነበረን ቆይታ ከልብ አመሰግናለሁ። ቴንኪው።